ሰላም ኢትዮ ቤተሰቦቼ እንዴት ናችሁ? እግዚአብሔር መስገን ኔ በጣም ደህና ነኝ። ዛሬ ለምስጋናም ለአንድ ትምህርትም ነው የመጣሁት ማለት ነው። አስራ ሶስት ሺ ስለገባሁኝ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ፣ ክበሩልኝ። በጣም እጅጉ ነው መወዳችሁ። በእግዚአብሔር ፍቅር በጣም ነው መወዳችሁ። በተለየ መዳብ ቅመሞች በጣም በጣም ነው መወዳችሁ። ባላችሁበት ሰላማችሁ እንደ ብዝት ይበልልኝ። በጣም መወዳችኋለሁ። እግዚአብሔር ለሀገራችን ያብቃን። እንደዚህ እርስ በራሳችን እየተደጋገፍን ኢትዮጵያ ስንገባ ሰው የምንሆንበት ነገር ነው ብዬ አስባለሁ። በርትተን ከሰራን ማለት ነው። ዛሬ ያስቀመጥ ነው ለነገር ይጠቅመናል ማለት ነው። እና ምን ልላችሁ ነው የመጣሁት ዛሬ ያው የሆነ ደስ የሚል ቦታ ነው ያለሁት እና ስለ ዩቲዩብ አንዳንድ ነገር ልላችሁ ነው የመጣሁት። ስለ ዩቲዩብ ማለት በተለይ ላይቭ ላይ የምደብቀመውሽ ላይቭ ላይ ነው የምንሰራው። ላይቭ ላይ ስንሰራ የመጣውን ሁሉ ሞዲሌተርነት ህግ እየሰጠን በጣም በጣም አሁን ችግር እየተፈጠረ ነው ያለው፣ ና እኔ ስለተፈጠረብኝ ለእናንተም ድንጋራችሁ ብዬ ነው። ማንኛውም ሰው ሲመጣ ሞዴሌትነት ሞዴሌትነት ሞዴሌተርነት ሶሪ፣ ሞዴሌተርነት ህግ አትስጡ። እኔ ትናንትና ማለት ነው ትናንትና ከ ሀያ አይ ቲንክ ከ አርባ እስከ ሀምሳ ሰው ድረስ ብሎክ ተደርጎብኛል ማለት ነው። በስርዓቱ እየመጣ እያወራኝ ሞዲሌተርነት ቀብኝ ብሎ ቀባሁት። ድደማመር ብሎ ጀስት ፌክ አካውንት ነው አካውንቱ ከላይ ቁጭ ብሎ ማለት ነው፣ ከላይ ማለት ኮሜንት ሳይጽፍ ዝም ብሎ ገብቶ ቁጭ ብሎ የመጣውን ሰው ሁሉ ብሎክ እያደረገ ከአርባ እስከ አምሳ ሰው በትንሹ በቀላሉ ብሎክ አድርጎብኝ ሰላሜን አጥቼ በጣም ታምሜ ነው ያደርኩት። የኔ ደሞ ፕሮፌሽናል የሆነ አካውንት ስለሆነ በጣም ትንሽ ነገር ነው አክሰስ እያረገ ያለው ማለት ነው። ችግር እየፈጠረብኝ ነው። ዛሬ ዛሬ ራሱ ይሄው ላይቭ ላይ አልገባሁም። አንድ ጊዜ ነው በቀን የገባሁት። ሶስት ጊዜ የምገባው አለች፣ አንድ ጊዜ ነው የገባሁት። ይሄ ሁሉ ምንድነው? ኃላፊነት የጎደለው ስራ፣ አንድ ስራ የመጣውን ሁሉ ሞዴሊትር ነተር አትስጡ። በቃ አትቀቡ፣ አትቀቡ፣ አትቀቡት ገብታችሁ ኦሪጂናል አካውንት መሆኑን እዩ መጀመሪያ ፕሊዝ፣ መጀመሪያ ኦሪጂናል አካውንት መሆኑን አይታችሁ ከዛም በኋላ ቀቡ ማለት ነው። እና ምን ልላችሁ ፈልጌ ነው እባካችሁ አንድ አካውንት ቬሪፋይ የሆነ አካውንት ከአስር ሰው በላይ ብሎክ ሆነበት ማለት በቃ ምን እንደሚፈጠር፣ ከዛ ቃስ እያለ ታዩታላችሁ። ይሄ ከመፈጠሩ በፊት ራሳችሁ ኃላፊነት ወስዳችሁ ለዛ ለነገር ገብታችሁ ቀብኝ የሚላችሁን ሰዎች ውስጥ ገብታችሁ አይታችሁ ነው ስንት ሰብስክራይብ አለው፣ ኦሪጂናል ነው ወይ አካውንቱ፣ እውነት ዩቲዩበር ነው ወይ። ዩቲዩበር ያልሆነ ሰው ለእናንተ ምንም አይጠቅማችሁም? የሚጠቅማችሁ ነገር የለም ዩቲዩበር ካልሆነ ማለት ነው። ስለዚህ እንደዛ አድርጋችሁ ቀቡ። ስትቀቡ ማለት ሞዲሌተርነት ህግ ስትሰጡ እንደዛ አድርጋችሁ ስጡ ነው ምለው። እሺ ጋይስ። እና በተረፈ ይህንን ይመስላል። የውዚ እንደምታዩዋቸው ባረቦቹ ናቸው። ታጅቤ ነው ያለሁት። ለብቻዬ ነው ያለሁት። ኤኒዌይ ለብቻዬ ነው ያለሁት እዚህ ቦታ። ዞር ዞር እያልኩ ነው፣ ሰዓቱም እየመሸ ነው። እና ይህንን ይመስላል። ለሁሉም ነገር እራሳቸው ኃላፊነት ውሰዱ። ሞዴሬተርነት ዝም ብላችሁ ለሰው አትስጡ አትስጡ፣ ምክንያቱም እንደዚህ ቀን ጠብቆ የሚያጠቃቸው ሰው ስለሚመጣ ዝም ብላችሁ። አሁን እኔ ምንም አላረኩትም ልጁ፣ ምንም ምንም ያረኩት ነገር የለም ምንም ያረኩት ነገር የለም። መቦለት እንኳን አትችሉም ጋይስ፣ ብሎክ ማድረግ እንኳን ልጁን አትችሉም። ስለዚህ ፕሊስ፣ እኔ ሌላ ምንም የምላችሁ ነገር የለም። ባካችሁ ተጠንቀቁ። የምትቀቡትን ሰው እያያችሁ አካውንት ውስጥ ገብታችሁ እውነት መቀባት የሚፈልግ ነው ወይስ ደግሞ? ኢቲዩበር ካልሆነ መቀባት አያስፈልገውም። እንደዙ ጨዋታ አትቀቡ። ይህ ልላችሁ ነው የመጣሁት። እጅግ በጣም አመሰግናለሁኝ ሰብስክራይብ ስለምታደረጉ ስለምትከታተሉኝ፣ እጅግ እጅግ በጣም አመሰግናለሁ። ክበሩልኝ፣ እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም በጣም ነው የምወዳችሁ። እግዚአብሔር ይስጥልኝ ብያለሁኝ እና መልካም ጊዜ ተመኘውላችሁ።